እስማው መንፈስ ቅዱስ አዱ አምላክ አሜን። ይህ መልእክት የሚተላለፈው ከኩኬልሽ ማርያም ገዳም ነው። ይህን ገዳም የመሰረቱት የፈለፈሉት ታላቅ አባት አባ ኃይለ ጊዮርጊስ የተባሉ አባት በ አራት አመታቸው ይህንን ዋሻ በእግዚአብሔር ፍቃድ በመላኩ ተራዳኝነት ፈልፍሎታል፣ አነጾታል ማለት ነው። እሳቸው የፈለፈሉ በኋላ ዋሻ ብዙ ደውያንን እየፈወሰ ብዙ በአልጋ ቁራኛ የመጡትን ሁሉ አልጋቸውን እየተሸከሙ እየሄዱ ብዙ ታምራትን እያደረገ የሚገኝ ዋሻ ነው ማለት ነው። እና በዚህ ዘመን ለሰው ልጅ የተሰጠ ቃል ኪዳን እመቤታችን ኩኬልሽ ማርያም እኔ ኩኬልኝም ፈጥኜ ሰማለሁ፣ ለጆሮዬ ኩኬልኝም ደጄን የረገጠን ሁሉ ልቡን መሻጥ ሁሉ ፈጽምለታለሁ፣ አምኖ የመጣውን ሁሉ ብላ በዚህ ዘመን እንግዲህ እመቤታችን ወላዲተ አምላክ ኩኬልሽ ማርያም ቃል ኪዳን ለአባታችን ለአባ ኃይለ ጊዮርጊስ ገብታላችኋለች ማለት ነው። በዚህ ገዳም ውስጥ እንግዲህ 24 ሰዓት እንግዲህ ጸሎተ መህላ ክዳኖ ለይቱ ሰዓታቱ ማህበር ጸሎቱ ቅዳሴው እንግዲህ ዓመት እስከ ዓመት የማይቋረጥበት ታላቅ ገዳም ነው። እናንተም ሁላችሁም ህዝበ ክርስቲያኖች እንግዲህ በአገር ውስጥ ያላችሁም በአገር ውጭም ያላችሁ ይሄንን መልእክት የምትሰሙ ወደዚህ ቦታ በመምጣት እንግዲህ የተቸገራችሁ ሁሉ ችግራችሁ ይወገድ። ልጅ ያጣችሁ የእመቤታችን ታምሯን በማዘል ልጅ በአመቱ ልጅ የምታገኙበት ነው። እዚህ ቦታ ላይ እንግዲህ ኩከለሽ ማርያም ቤተ መቅደስ እንግዲህ በየሳምንቱ ይቀደሳል። ቅዳሴው የሚቀደሰው ደግሞ ልጅ ያጡ የመከኑ እመቤታችን ልጅ እየሰጠቻቸው ታምሯን እያዘሉ ማለት ነው በአመቱ ልጅ እያገኙ ይቀደሳል። እዚህ ቦታ ላይ እንዲሁም ጥንታዊ ሳራ ቅዱስ ሚካኤል ማለት ነው ከዘጠኝ መቶ ዓመት በላይ ያስቆጠረ ታላቅ ቤተ መቅደስ ነው። ሳራ ቅዱስ ሚካኤል እንግዲህ አስቀድሞ የነበረ ማለት ነው። ቅዱስ ሚካኤል እንግዲህ ያደረገው ታምር ላይ ስትወጡ ቅዱስ ሚካኤል ሾላዎች አሉ። አባ ኃይለ ጊዮርጊስ የፈለፈሉት እንዲሁም የተከሉት ሾላ አለች። እዛ ጋር እንግዲህ 18 ዓመት ሙሉ አይነ ስውር የነበረች አንድ እህታችን በዚህ ገዳም ላይ አሁንም ትገኛለች ማለት ነው። ልጅም የላትም ልጅም አግኝታ ነገር አይነ ስውር ነበረች፣ አይኗም በራላት ማለት ነው። እና እንዲሁም ኩኬልሽ ማርያም ደግሞ ያደረገችው ታምር እንግዲህ በስዕል አድነዋ በእውነቱ መቤታችን ልጅ ሰታው ወንድማችን የምኖረው በአዲስ አበባ ነው ነገር ግን ልጅ ከወለደ በአመቱ ተጣመምበትና ድንገት ተሞታለች። እና የኩኬ ልጅ ማርያም ሰላድ ነው እዞ ሄዶ ነበር። እዚያን ጊዜ መቤቴ ልጅ ሰጠሽኝ እንዴ የተነሽኛለሽ ብሎ ከዛ ያለቀሰ መረር ያለ ሰላድ ነው ያሻሸት ማለት ነው። እዚያን ጊዜ ልጅዩ ከሞተችበት ጻኗ አባዬ ብላ ይብላ ተነሳሽ ማለት ነው። እና የመቤታችን ታምር ተነግሮ አያልቅምና እዚህ ቦታ ላይ የመጣችሁ እናንተ ኑና ድናችሁ መስከሩ። እዚህ ቦታ በመምጣት እንግዲህ የፊታችን ማያዚያ 21 እና 27 ታላቅ መንፈሳዊ ጉዞ ተዘጋጅቷል፣ ማለት ነው። ከአዲስ አበባ ደብረ ብርሃን በመምጣት እንግዲህ ደብረ ብርሃን አምስት ኪሎ ሜትር ላይ የምትገኝ እናታችን ኩኬለሽ ማርያም ገዳም በመምጣት እንግዲህ ጸሎት በማስደረግ በአባቶች ጸሎት በማሳዝ ማለት ነው። እንዲሁም ሱባኤ በመግባት ብዙ ሱባኤ ዋሻዎች አሉ። እዚህ ቦታ ላይ እንግዲህ አራት ፍልፍል ቤተ መቅደሶች አሉ። እንዲሁም ደግሞ ጥንታዊ ሳራ ቅዱስ ሚካኤል ጋራ አምስት ገዳማት ይገኛሉ ማለት ነው። እዚህ ቦታ ላይ እንግዲህ በመምጣት እንግዲህ ደጃዋን የረገጠ ገሃነመ እሳት ሲኦልን እንደማያይ፣ እንዲሁም ደረጃውን ስትወጡ ስትወርዱ 300 ስግደት እንደተሰገደ ይቆጠርለታል። ወንድ ልጅ ተወልዶ አርባ ቀን መንፈሳዊ ህፃን ድንግልና፣ ሴት ልጅ ደግሞ እንደ 80 ቀን ተወለደች ህፃን መንፈሳዊ ድንግልና ትሆናለች። እንዲሁም ደግሞ እስከ ሰባት ትውልድ የምሕረት ቃል ኪዳን ደጇ ላይ መጥቶ ሱባኤ የገባ የተማፀነ ያለቀሰ ሁሉ ገሃነመ እሳት ሲኦልን እንደማያይ፣ እንግዲህ ለአባ ኃይለ ጊዮርጊስ የተሰጣቸው ቃል ኪዳን ነው ይሄ። ስለዚህ እዚህ ቦታ ላይ በመምጣት እንግዲህ ታሪኩን በመጠየቅ አባቶች ጋራ በመገናኘት ጸሎት በማሳሰብ እንግዲህ እናንተም ድናችሁ እንድትመሰከሩ የአምላካችን ቅዱስ ፍቃዱ ይሁንልን እና ወደዚህ ገዳም በመምጣት ሁላችሁም ህዝበ ክርስቲያኖች እዚህ ገዳም ላይ እንግዲህ አባቶች 24 ሰዓት ጸሎት፣ መህላ ክዳን፣ ቅዳሴ የማይቋረጥበት ቦታ ነው። ብዙ አባቶች እንግዲህ ሱባኤ በመያዝ በመዝጋት እንግዲህ ለሀገር ለዓለም የምጸልዩበት ታላቅ ገዳም ነው። እናንተም ሰብአ ክርስቲያኖች ወደዚህ ቦታ በመምጣት ሱባኤ በመያዝ እንዲሁም ደግሞ አዳራሹ በመምጣት እንግዲህ የተዘጋጀ ምቹ ማረፊያ ቦታዎች አሉ። ሻወር፣ ሽንት ቤት ሁሉም እንግዲህ ማረፊያዎች አሉና በነጻነት ወደዚህ ገዳም በመምጣት እንግዲህ ምቹ ነገር ስለሆነ ወደዚህ ቦታ እየመጣችሁ እናንተም ሱባኤ እየገባችሁ ንስሐ እየገባችሁ በዚህ መከራ ዘመን እንግዲህ ወደ እግዚአብሔር እየተመለሳችሁ እየተጸጸታችሁ ማለት ነው ቃል ኪዳኑ በረከት ተሳታፊዎች እንድትሆኑ በእግዚአብሔር ስም እናሳስባለን። ይህ ቦታ እንግዲህ እንደነገርናችሁ ታላቅ ገዳም ነው። እዚህ ቦታ ላይ መጥቶ ችግሩ ያልተፈታለት ሰው የለም። ያልተጨነቀ ያልተጽናናበት የለም እና እዚህ ቦታ ላይ መጣችሁ እናንተም መስክሩ። የታላቅ ገዳም ነው። እናታችን ቅድስት ማርያም ኩኬልሽ አንቀጻድ ነው በመምጣት እንግዲህ እስከ ሰባት ትውልድ ቃል ክዳን ያለባት ናት። ኩኬልሽ ማርያም እናንተም ህዝበ ክርስቲያኖች ወደዚህ ቦታ በመምጣት እንግ ድናችሁ እንድትመሰክሩ በአባቶች እንግዲህ መልእክታቸው ነው ማለት ነው። ታላቅ ዲያሞ አባቶች የሚገኙበት ነው። እየመጣችሁ ወደ ኩኬለሽ ማርያም የበረከቷ ተሳታፊ እንድትሆኑ እግዚአብሔር ይፍቀድልህ።